ሚዳ ምን እቀናለሁ? ሥራሽ እኮ ነው ሥራሽ ነው እኮ ሜዳ ላይ አንደኛው ህዝብ እያየሽ አንቺን ቆንጆ ኢክራም፣ እንደዚህ እንደዚህ ብል እኔ ደስተኛ አልሆንም እንጂ የምችለው ለምን እቀናለሁ? ወጥተሻል እኮ የቅናታም ወንድም ብንሆንማ፣ እስከዛሬም እኮ አብረን ባልሆነም አብረን ባልሰራን አብረን ባልተለወጥም አይደለም። አሁን አንዳንድ ሰዎች አሉ

ትልንሽ፣ አዲስ ነገር አለ? ምን ምን ታወርኛለሽ? ብዬሽ እኮ ስፍስፍ ብዬሽ ነው የምመጣው እኮ ምን ታወርኛለሽ?

አብረን ሰራን አብረን ቆየን አብረን አቀድን ከዛ መጨረሻች ላይ ብቻ ሽኖች አሁን ይ ምንድን ነው ምታውሪኝ ይህን ልታውሪኝ አለማ

ምን አገባኝ? እኔ አንቺ ህይወቴ ላይ ስኬታማ አደረግሽኝ አላደረግሽኝ ምን አገባኝ ብዬ ነው እኔ አንቺ ስኬታማ አልቶኝ የምጥረው ምንም ነገር ከሌለ ንገሪኛ። እንደዚህ ስኬት ላይ ደርሰን ሌላውን ልጋ ልትሄጂ ነው አንቺ አብረን የሰራ። አሁን አንተ ማለት ነው ይሄ ለእኔ ፊልም እንዳለ እንደዚህ አሁን በቃላትን በተግባር እያየ ባህል ነበረ። ምንድን ነው የፈለግሽው? እና ምን ይመሰለኝ ስራሽ እኮ ነው። እና እኮ ለምን ይመስለኝ እኮ እኔ አስቀምጬ ቤትሽ አስቀምጬ ለአንቺ ኪራይ ማልከፍል ከሆነ ቤተሰቦችሽን ማረዳ ከሆነ አንቺ ምት ምት ለብሹ ምት ቤም ምትጠጪም ማልሰጥሽ ከሆነ እና ምን ላድርግ? ለምን ስራ ስራ ያለች ማለት ነበረብኝ እኮ አይደለም የሆነ እንኳን ለምን ቀናለው ስራሽ ኮ ነው ስራሽ ነው እኮ ሜዳ ላይ አንደኛው ህዝብ እያየሽ አንቺን ቆንጆ ኢክራም እንደዚህ እንደዚህ ብል እኔ ደስተኛ አልሆነ እንጂ የምችለው፣ ለምን እቀናለሁ? ወጥተሽ አልኩ ቅናታም ወንድ እስከዛሬም፣ እኮ ና አሁን አንዳንድ ሰዎች አሉ ሰው ድንበር ስታልፊ ሆኖ አንቺ ልቆጣጠር እምችል ነው። ድንበር የምታልፊው ደግሞ በራስሽ ወይ እህትሽ ላይ ሲሆን በእኔ ህይወት አይደል። መቅናት አትስሪ ማለት ምናምን እንደዚህ አዛውን ድም መሆን አልፈልግም፣ አልሆንም፣ ወደፊትም አልሆንም። ኢቨን ሚስቴ እንኳን መስራት ካለብሽ መጀመሪያ እኔ ማስተዳደር ከቻልኩኝ አንቺ እንዳሰር ያድርጌ መንከባከብ ከቻልኩኝ እንጂ ካልቻልኩኝ ወተሽ እየሰራሽና እያገዝሽኝ ከሆነ ለምንድን ነው ስራሽ ላይ እንቅፋት መሆን? አልሆንም እኮ ወንድ አወራሽ አላወራሽ እዛ ጋር ሰራሽ ነው። ጊፍተሮች አሉሽ ምናምን ምናምን ነገር ከእነሱ ጋር ኮንቨርሽ መፍጠር አለብሽ። ሶ ታይ ለማለት እኮ መስጠት አለብኝ ነገር ታይ እንኳ ባትል ማለት ነው አላ የሆነ ነገር ከዛ አልኩ። ደግሞ ይሄ ስራውንም ምናምን ከመስራት ለማደግ ምናምን ከመሞከር ውጭ የሆነ ጊዜ ስናድግ ምናምን ይሻለውን ነገር ናም ብል ራሱ እንደዚህ በተስፋ ለመጠዋል እኮ ሳደግኩ እኮ ሻል ስልኩ ሻል ለማድረግ ስሞክር አይተሻል? አንቺ አይቻለሁ። እና ምን ፈለግሽ አሁን ስንሻል? ለምሳሌ አሁን ይሄ ነገር የተፈጠረው ከዚ ከመኪናው ከምን በፊት ነው አይደለ? እኔ ምን አውቃለሁ። አቁሚ አታቁሚ በቃ አሁን እኮ እያሳዩሽ ያሉት ይሄም፣ አቆምን ወንድ አታውሪ፣ ወይም ደግሞ ሌላ ሰው ጋር ኮንቨርሴሽን የለሽም፣ እስከማውቀው ጓደኞች ሴቶች ናቸው አንድም እኔ ካስተዋወቅሽ ብቻ አንድም ጓደኛ አይቻል። ያቅም የሆንዱ ጓደኛ በየትኛው በኩል ዞረሽ ገጥመሽ እንደዚህ ታደርጊያለሽ ብዬ ጠብቄ እንትን ልጠርጥር። ፕላስ ደግሞ አሁን ያለውን ነገር ደግሞ እስኪ እንደው ከረፈደ ምንም እኮ የረፈደ ነገር የለም። ባይዘ በሀቂቃውን ነውራ ካል ምንም አልረፈደም። ለምን አንዴ አብረን ሰራን አደል እንዴ? አብረን ተለቦጠን፣ አብረን ስለቦጥ ብቻዬን አልተለቦጥኩም። የምችለው ነገር ላንቺ አድርጌያለሁ። የሀብት ማማሌ ደርሽ አደለም እኮ አብረን ደጋ ያልኩት ገና ትከራከሪያለሽ ደግሞ አሪፍ እንትን እንደሆነ ሰው እንዴ አትሊስት እኮ አንቺ ልንገርሽ አንድ ነገር ራስ ወዳድ ስለሆንሽ ነው የራስሽን ላይፍ አስተካከልሽ አንቺ ውጭ ሄደሽ ታገቢያለሽ ውጭ ሄደሽ ትሰራያለሽ ውጭ ሄደሽ የሆነ ሰው አለሽ ከዛ ኢሳም ደግሞ እዚህ ሌላ ሴት ይፈልጋል ወይም ደግሞ ላይፍ ገና እንደ እኔ ደደብ ነኝ እንዴ ከአንቺ ጋር ሶስት ዓመት አራት ዓመት ደግሜ አንቺ ትሸኝ ብትሄጂ ሌላ ሴት ላይ የፌጥመ ነው ለምን ብዬ የሚያጣድፈኝ ነገር ኖሮ እኮ አይደለም ማግባት አለብሽ ስል ነው አይደለ? እንደዚህ ነገራቶችን ማፈጣጠን የጀመርኩት እጅ ኮን እኮ ታውቂያለሽ፣ ችግር የለብኝም እዚህ ጋር ከረፈደ ብዬ ፊልም ከነገርኩሽ ምንድን ነው ይህና ለመንጠባረር እና ምንድን ነው ምንድን ነው አማራጭ ምታጭ ከም ምን አይነት አማራጭ፣ የትኛው አማራጭ እማታቂሶን አማራጭሽ፣ ህመምሽን ለማንም ሰው አትናገሪም። ለማንም ማንም ግድ አይሰጠውም ህመምሽ ላይ። በጭራሽ እንዳታማር ለምን እኔ ላይ ብቻ ለምን እኔም ብቻ ብለሽ በጭራሽ እንዳታማረ እንደውም ለችግርሽ ማለት ያለብሽ እንደገና ሞክረኝ ነው ማለት ያለብሽ እጅ መስጠት የሚባል ነገር የለም እጅ የሰጠሽና ተስፋ የቆረጥሽ ቀን ማንም ሰው ዞር ብሎ አያሽ ለአንቺም ግድ የሚሰጠው ማንም ሰው የለም። ጠንካራ መሆን ለድርድር የምታቀርቢው ጉዳይ አይደለም ጠንካራ ስትሆኚ ደግሞ ለጥንካሬሽ ማንም ሰው አያስፈልግሽም። አንቺ ብቻ በቂ ነሽ። ለብቻው ጠንካራ የሆነን ማንም ሊሰብረው አይችልም። በሰው ላይ ተደግፎ የጠነከረና የበረታ ግን